አሰላሙ አሌይኩም ወረህመቱላሂ ወበረካቱ የተወደዳችሁና የተከበራችሁ የስልጤ ዞን የመንግስት ኮሚኒኬሽን መረጃዎቻችንን በተለያዩ ዲጂታል ሚዲያ አማራጮች የምትከታተሉን በሀገር ውስጥ እንዲሁም በአለም ዙሪያ በተለያዩ ሀገሮች የምትገኙ እንኳን ለ1446ኛው የኢድ አል አድሃ አረፋ በዓል በሰላም አደረሳችሁ የስልጤ ዞን የመንግስት ኮሚኒኬሽን መምሪያ እንደሚታወቀው በዞኑ የሚደረጉ ልዩ ልዩ የልማትና የመልካም አስተዳደር ስራዎችን ወደ እናንተ በማድረስ ህዝብና መንግስትን ለማገናኘት ዘርፈ ብዙ ጥረቶች ሲያደርግ ቆይቷል። እንደ ሁልጊዜም ሁሉ ዛሬም እነዚህን ስራዎች አጠናክረን በማስቀጠል በዞኑ ህዝብና መንግስት መካከል ያለውን ግንኙነት ወደ ተሻለ ምዕራፍ ለማድረስ ጠንክረን የምንሰራ ይሆናል። በዚሁ አጋጣሚ ሁላችሁንም በአጠቃላይ በአለም ዙሪያ በዞናችንና በአለም ዙሪያ የምትገኙ የእስልምና እምነት ተከታዮች በሙሉ እንኳን ለአንድ ሺ አራት መቶ አርባ ስድስተኛው የኢደል አድሃ አረፋ በዓል በሰላም አደረሳችሁ ማለት እፈልጋለሁ። የአረፋ በዓል እንደሚታወቀው በስልጤ ማህበረሰብ ዘንድ ከሃይማኖታዊ እሴቶቹ ከሃይማኖታዊ ክንውኖቹ ባሻገር ልዩ ልዩ ባህላዊና እንዲሁም የማህበረሰቡን ልዩ ልዩ ገጽታዎች በሚያንጸባርቁ በርካታ ሁነቶች የሚከበርና ይህም ሳቢና ደማቅ ሆኖ የሚያልፍ መሆኑ የሚታወስ ነው። ይህንንም በአጠቃላይ በዞኑ የሚደረጉ የአረፋ እንቅስቃሴዎችን የዞኑ የቱሪዝምና የመስህብ አካል በማድረግ በዞኑ ቱሪዝም ላይ አሻራውን እንዲያኖር ዘርፉ አሻራውን እንዲያኖር ለማድረግ ከፍተኛ እንቅስቃሴ እየተደረገ ነው የሚገኘው በዞኑ መንግስት በኩል ማለት ነው። እኛም እንደ ዞን የመንግስት ኮሚኒኬሽን መምሪያ እንደ ተቋም ማለት ነው ይህንን የዞኑ መንግስት የሚያደርገውን ዘርፈ ብዙ እንቅስቃሴ አረፋን ለማስተዋወቅ አረፋ የስልጤ በአረፋ የሚደረጉ ልዩ ልዩ እንቅስቃሴ የስልጤ ህዝብ የቱሪዝም አካል ሆኖ እንዲቀጥሉ የሚደረገውን የተጠናከረ እንቅስቃሴ ወደፊትም ወደ እናንተ የምናደርስ ይሆናል። በድጋሚ እንኳን ለ1446ኛው የኢድ አል አድሃ አረፋ በዓል በሰላም አደረሳችሁ። በዲጂታል ሚዲያ አማራጮቻችን አረፋን የሚመለከቱ ልዩ ልዩ መረጃዎችን በተለያዩ የዜና ፎርማቶች በቪዲዮ ጨምሮ በልዩ ልዩ ፎርማቶች ወደ እናንተ ተደራሽ የምናደርግ ነው የሚሆነው። ስለ ሁልጊዜም አብሮነታችሁ በልዩ ልዩ መልኩ ስለምትከታተሉን፣ ሀሳብ አስተያየቶቻችሁንም ስለምታካፍሉን እጅግ አድርገን ነው የምናመሰግነው። መልካም በዓል። እዚህ ከጀርባ በሚገኘው ወራቤ ኮምፕሬንሲቭ ስፔሻላስ ሆስፒታል በርካታ ህሙማን ተኝተው እዚህ ይገኛሉና፣ በዓሉን ስናከብር ሁላችንን ወደዚህ በመምጣት አቅማችን በቻለው ልክ ህሙማንን በመጠየቅና በድርም በሰማይም በሚያሰፉ ስራዎችን በመስራት በዓሉን እንድናከብር የስልጤ ዞን የመንግስት ኮሚኒኬሽን መምሪያ መልእክቱን ያስተላልፋል። በድጋሚ እንኳን ለአንድ ሺህ አራት መቶ አርባ ስድስተኛው የኢድ አል አድሃ አረፋ በዓል በሰላም አደረሳችሁ። ሀበይ በገሬ ተጄጄ በገሬ ተጄጄነ። ኢድ ሙባረክ ተቀበለላሁ ሚና ወሚንኩም። አሰላሙ አለይኩም ወራህመቱላህ ወበረካቱ